አሰላሙ አሌይኩም ወራህመቱላሂ ወበረካቱ ዕድና የተከበራችሁ የረኢሳ ቤተሰቦች እንደምናላችሁ እንደምንከረማችሁ? እኛ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ደግሞ ወደ ደሴ ወደ ኮምቦልቻ የተላከ 72550 ብር የፈጀ ለቤተሰቦች ሰርፕራይዝ የሚሆን ቪዲዮ ነው የምናሳያችሁ። ቮይስ የማደርግላችሁ የእህቴ ድምጽ መንገድ ላይ ነበር እየቀረጸችው ያለችው ውጭ ኮሊደር ላይ እና ድምጽ ይረብሻል። ለዛ ነው እዚህ ጋር ቆንጆ እና ምርጧን የላቀች ምድጃ አዘነ ያሰርተንላታል። እዚህ ጋር ደግሞ ባለ ዘጠኝ ሽሙን ኤሌክትሪክ ምጣድ አሰርተንላታል። እና ማዘዝ ለምትፈልጉ ስልክ ቁጥራችንን በመውሰድ በዋትሳፕ እና በቴሌግራም በማናገር ማዘዝ ትችላላችሁ በታማኝነት በጥንቃቄ በተሞላበት እቃችሁን እናደርስላችኋለን። እዘዙ። ስራዎቻችንን ደግሞ ከኛ እዛችሁ የተጠቀማችሁ እህቶች ደግሞ ኮመንት፣ አስተያየት ላይ አስቀምጡም፣ እናስተካከለው ነገር ካለ የእናንተ አስተያየት ግድ ስለሆነ አስተያየት አስቀምጡልን። ስለምታዙን ስለምትከታተሉን ከልብ እናመሰግናለን። ጀዛኩሙላሁ ኸይር። እኛም ደግሞ በታማኝነትና በስርዓት የምናደርሰ አማናችንን የምንወጣልህ ያደርጋል። ዋጋ አንድ ሺህ አምስት እዚህ ጋር ሁለት እዚህ ጋር ፔስ ሴት አለቻት ዋጋ 5500 ብር። ሰን አለ በጥ ሆያረታ ትችላለች ዋጋ 6500 ብር እና እዚህ ጋር ደግሞ ከዳያ ያሳያቸው ኮምፕሌት አላት ዋጋ 2500 ብር። እዚህ ጋር ራና ሳህን በጥቁሩ ራም ትርኪ ዋጋ 4500 ብር። እቃዎቿ እኔ ጋር ያሉት እነሱን ይመስላሉ። የቀራት ምንድን ነው?